ቀጣዩን ፓርት ጀላችሁ መጥቻለሁኝ። ቪዲዮ በላይክ ጀምሩ። ኢፍራታ ና ሲ ታሪክ ሰሩ ማለት ነው። ምንድን ነው ታሪክ የሰሩት ልትሉ ትችላላችሁ። ቢኒን ታደጉት፣ ደረሱለት ማለት ነው። እናም ቢኒ ከታሰረበት ብጥስጥስጥስ አድርጎት ማለት ነው፣ ገመዱን ከዛ ከወጣ በኋላ እናም አቤላ አቤላ እንደ መጀመሪያው ያሉ መስሎት ቀጥ ብሎ ሲገባ ተነስቶ ቢኒ አደረገው ማለት ነው። እናም በጣም ደስ ይላል። ነገር ግን በዛ መካከልም ኢፍራታና ፂ ስለደረሱለት ደስ ብሎኛል። እሱን ቢኒን ለመታደግ ስትል ኢፍራታ በሄደችበት ደግሞ ኢፍራታን ፈነከቷት ማለት ነው። ከዛም ተመልሰው ደግሞ ያፌትን ጨፈጨፉት። እናም የሀረግ ድራማ ቀጥሏል ማለት ነው። ሰላም ሰላም! ውድና የተከበራችሁ ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ የምለቃቸው አዳዲስ ቪዲዮዎች አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ተቀላቀሉ በአገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ አገራችንን ሰላም ያደርግልን ማለት ነው የሀረግ ድራማ በጣም አሪፍና በጣም ምርጥ በጣም አስተማሪ ነው ከሀረግ ድራማ ምን ተማራችሁ የተማራችሁትን እስቲ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው እናም እንዳልኳችሁ እኔ ምንም ነገር አደርግልሃለሁ፣ እባክን ቢኒን ልቀቅልኝ ብላ ስትለምኖ ነበር አቤላ ማለት ነው። ነገር ግን አቤላ አልሰማትም። ያለውን መረጃ የማታጠፊ ከሆነ እኔ በፍጹም ቢኒን ልለቀውም አልችልም። ነገር ግን አንቺ አጠገብ ያለውን መረጃ፣ እያንዳንዱን መረጃ ካጠፋሽልኝ እኔ እለቅልሻለሁ ቢኒን አላት ማለት ነው። ያ መረጃ ምንድነው ልትሉ ትችላላችሁ። ያ መረጃ ከዚህ በፊት የማይሆን ፎቶ ኢዲት አድርጎ አቤላ ለቢኒ ልኮለታል። እናም ደግሞ ብዙ ወንጀሎችን ብዙ ነገሮችን ያደረገውን በሙሉ ቀጥታ ለዳግም ሲያወራ ለዳግም ሲያወራ ዳግም ደግሞ በስልክ ነው የቀዳው ማለት ነው። ይሄ መረጃ እሷ ጋር ስላለ ይሄንን መረጃ ቢኒ ደግሞ የሚሰማ ከሆነ ፂን በጣም ያምናታል፣ እንደ መጀመሪያ ፍቅራቸው ይቀጥላል። ስለዚህ ይሄንን መረጃ ቢኒ መስማት ስለሌለበት፣ ይሄንን መረጃ ካጠፋሽ፣ እናም የአፌት መስማት የለበትም። ይሄን መረጃ አጥፊ፣ ቢኒን እለቅልሻለሁ ብሎ አሳምኗት ከዛ እሷን በጣም አለቀሰች። ምን አይነት ጨካኝ ብትሆኑ እንደዚህ አይነት ወንጀል የምታደርሰው ምን አይነት አንተ ክፉ ሰው ነግ ብልሃ በጣም ተናገረችው። እንደውም አጠፋሃለሁ እገልሃለሁ እያለችው ብታስፈራራው ነገር ግን ብቻዋንም ስለነበረች ቢኒ እንዲፈታላትና እንዲያመልጥላት ስለፈለገች አንተ ምትለኝም በሙሉ አደርገዋለሁ አለች። ነገር ግን ሄዳ ያለውን ነገር ለኤፍራታ ተናገረች። እናም ኤፍራታ ያለውን ነገር ከፂ ጋር አወሩ፣ ተስማሙ። ከዛም በኋላ ቢኒ ታደጉት፣ ደረሱለት ማለት ነው። እንደ መጀመሪያው ያለ መስሎት አቤላ ደግሞ ዘው ብሎ ሲገባ ቢኒ ደግሞ አንገቱን እንቅ አደረገው። ምንድን ያለው በትላንትናው ቪዲዮ ስንመለከት፣ አንተ ቆሻሻ ከኔ እጅ መቼም አታመልጥም፣ ገባክ? መቼም መቼም መቼም አታመልጥም ሲለው ነበረ። እና የሚያመልጥ መስሎት ነበር። ያን ያህል የጭካኔ ስራ በቢኒ ላይ ሲሰራ የነበረ ማለት ነው። ሲጀመር አቤላ በድብቅ እንጂ እኮ በፊት ለፊት አይጋፈጥም። የሚገርማችሁ ነገር በፊት ለፊት በፍጹም አይጋፈጥም። በጨለማ ነው እሱም እኮ እንዲህ ብሎት ነበር፣ አንተ ወንድ ኮንክ ለምንድነው በፊት ለፊት የማትጋፈጠው ሲለው ነበረ። እናም ፂና ኢፍራታ አደርሰውለታል። በጣም ደስ ይላል። ሲቀጥል ደግሞ ማለት ነው ናታን ናታን ቢኒን ለመፈለግ ሲሄድ የዲያራ እናት ደወለችለት። ምክንያቱም ስራ እሱ እንደሚፈልግ ዲያራ ለእናቷ ነግራት ነበረ። እናም ስልክ ደውላለት ስራ ትፈልጋል ነበር እንዲ ስትለው፣ እንዲህ በደንብ ነዋ። ክፍያው ጥሩ ይሁን እንጂ አለ። ክፍያው ጥሩ ይሁን እንጂ በደንብ ነ፣ እኔ ስራ ምፈልገዋል እና በጣም ደስተኛ ሆነ። ከዛም በኋላ በደስታ እንደዚህ ሁኝም አለባብሽም አልሄድም ብሎ ልብሱ ሊቀይር እሱም ተመለሰ። ለናታንም ስራ ተገኝቶለታል። በጣም ነው ደስ የሚለው እና ደግሞ በዚህ አጋጣሚ ደግሞ ምን አደረጉት? የአፌትን ጭፍጭፍ አደረጉት ማለት ነው ጨፈጨፉት ጨፈጨፉት። ምክንያቱም የአፌት ተንኮሉ በጣም ቀጥሏል። ይህ አፌት ያክስቱ ልጅ ደግሞ ጭራሽ ከሱ ብሶ ቁጭ ነው ያለው ማለት ነው። የሀረግ ድራማ በነገራችን ላይ በጣም አሪፍና በጣም ምርጥ ነው። እናም ገኒ ደግሞ ኤፍራታ ስለተፈነከተች በኤፍራታ ምክንያት ራሱ አንስታለች። ከባለፈው መች መሽ ተነሳችና በድጋሚ ደግሞ ጭራሽ አትናገር አትጋገርም ማለት ነው። ከባድ ነው ራሷን ስታ ወደቀች፣ ገንዬ በጣም ያሳዝናል። ምክንያቱም ኢፉዬ ልጇ ናት፣ ቢኒም ደግሞ አጎታቸው ነው፣ ለዳግም እና ለኤፍራታ ማለት ነው። እና በዛ የተነሳ ራሷን ስታ ወደቀች ማለት ነው። ከባድ ነው በነገራችን ላይ እና ቢኒ እንደተናገረው እንደዛተው አልቀረም። አንገቱን እንቅ ሲጥን ያደረገው የአቤልን አንገት ሲጥ አደረገው። አያቸው አቤና ፊት ለፊት ቢጋፈጥ ኖሮ ቢኒ እንደዚህ አይነት ደረጃ በፍጹም አይደርስም ነበረ። ነገር ግን ጺን በስልክ እያስፈራራት በቃ ልገለው ነው እንደዚህ ላደረገው ነው እያለ በስተ መጨረሻን ተገናኝተው እኔ አንተ ንገላህሉ አጠፋሉ አለች። በጣም ተናዳ ስለነበር አሳዘነችኝ ስታለቅስ ማለት ነው። ግን በስተ መድረሳቸው ነው ደስ የሚለው ቢኒ ደግሞ ታዩታላችሁ። ገና ምን ሲጥ ጭራሽ እንደው ሙሉ በሙሉ ነው የሚያጠፋው ማለት ነው እና ሲጥን ያደረገው ይገባዋል እንዴ በጣም እኮ ነው ያሰቃየው በጣም በጣም እኮ ነው ያሰቃየው በጣም አሰቃየው ከባድ እኮ ነው እና ድራማ ቢሆንም አስባችሁታል ከባድ ነው እንደዚህ የሚያደርጉ ሰዎች አሉ በነገራችን ላይ የሚያደርጉ አሉ የሉም አይደለም አሉ ግን ያም ሆነ መድረሳቸው በጣም አስደስቶኛል ማለት ነው ከሀረግ ድራማ እስቲ ምን ተማራችሁ አስቴታቸው እንደተለመደ በኮሜንት አስቀምጡ የገኒ ነገርን እያሳሰበኝ ነው። አትናገርም አትጋገርም። የእውነት በጣም አሳስቦኛል። ቢጠሯትም ምን ቢሏት፣ ወዲህ ብሏት፣ ወዲህ ብሏት፣ ጭራሽ ወፍ የለም ማለት ነው እንዴ። እንደው በጣም ከባድ ነው በነገራችን ላይ በቃ በጣም ምንም በቃ አትናገር አትጋገር። እና ምን ቢሏት፣ ወዲህ ብሏት፣ እማ ቢላት፣ በፍጹም በፍጹም ወፍ የለም አልኳቸው። በቃ ምንም ነገር አትናገርም። እና ከባድ እኮ ነው። በጣም ከባድ ነው በነገራችን ላይ ማለት ነው። አንደኛ የቢኒ ተጨምሮበት፣ ሁለተኛ ደግሞ ሁለተኛ ደግሞ ይህ ኢፍራታ መፈንቀት እና ምን ታድርግ። ኧረ ከባድ ነው አስባሽታል። በጣም ከባድ ነው። በጣም ከባድ ነው በነገራችን ላይ ማለት ነው። እና በዛ ምክንያት ነው ራሷን አንስታ ያወደቀችው። አትናገርም አትጋገርም። በቃ እኔ ምን ልበላችሁ እና ከባርድ ነው፣ ማለት ነው። እና ሲቀጥል ማለት ነው የኤፍራታና የኤፍራታና የናታን ፍቅር ለወደፊት አሁን ላይ ሳይሆን ተስፋ አለኝ ማለት ነው እንደሚቀጥሉ። ምክንያቱም ሁለቱም እንዲያብረው ሲተያዩ በቃ ምን ንበላችሁ ፍቅራቸው ምናምን የሌለ ነው ማለት ነው። እናም ኤፍራታ በጣም ደስ ብሏታል። ወይኒ አሁንም ይወደኛል አሁንም ያፈቅረኛል ማለት ነው ብላ በጣም ነው ደስ ያላት ማለት ነው። ምክንያቱም እሷ የረሳት መስሏት ነበረ። መቼም መቼም መቼም መቼም ሊረሳት አይችልም። መቼም ሊረሳት አይችልም። በጣም ነው የሚወዳት በነገራችን ላይ በጣም ነው የሚያፈቅራት ማለት ነው። ነገር ግን እሷ እንደረሳት ነው የምትቆጥረው። በቃ በድጋሚ እንደማያፈቅራት ነው የምትቆጥረው። ያደረገችው ውለታ ደግሞ እሱ ስለማያውቅ በሱ ላይም እሷ አልፈረደችበትም። ነገር ግን በቃ የሆነ የራቃት አይነት ሁለተኛ እንደማይቀርባት አይነት ነው ያሰበችው። ነገር ግን በጣም ደስ ብሏታል። ምክንያቱም አስተያየቱ እንደ መጀመሪያ እንደሚያፈቅራት ነው የሚያት ማለት ነው። ገኒ ልጠይቅ፣ ገኒ ቤት ነው የተገናኙት ማለት ነው። ገኒ ራሷ አንስታ ማለት ነው። እናም ከባድ ነው በነገራችን ላይ። አሁን ላይ ሀረ ድራማ ላይ ግማሹ ሚስት፣ ግማሹ የሚቀወር፣ ግማሹ የሚጨፈጨፍ፣ ግማሹ የሚተኮስበት በቃ ቀጥላላችኋለሁ፣ ግን ይመቸኛል። በነገራችን ላይ የምትማሩበት ብዙ ነገሮች ትምህርቶች አሉ። ከሀረግ ድራማ የምትማሩ ብዙ ነገሮች አሉ ማለት ነው። በጣም ተመችቶኛል። በጣም አሪፍ ነው። በጣም ምርጥ ድራማ ነው እና ከእናንተ ውስጥ አንዷ እኔ ነኝ የምከታተለው። በጣም ነው የሚመቸኝ። በጉጉት ነው የምጠብቀው። የሚገርማችሁ ነገር ማለት ነው። እስኪ እንደተለመደ አስቲታችሁ በኮሜንት አስቀምጡ። ሁላችሁም በፊት ባለፈው በ ባለፈው ማለት ነው በኮሜንት ላይ እንዴ ቢኒ መሞት የለበትም ቢኒ መሞት የለበትም ስትሎ ነበረ። እኔ ራሱ መሞት የለበትም ብዬ ነበረ በዛን ሰዓት ታግቶ ስለነበር ጭንቅላቱን ቀውሮ ስለነበር፣ ደም በደም ስለነበር በጣም ራሱ ስቶ ነበር ቢኒ ራሱ ማለት ነው። እናም አሁን ላይ በህይወት አለ በጣም ደስ ብሎኛል። እንደውም አቤላን ተበቅሎታል። ሲጥን ያደረገው ማለት ነው ሲጥን ያደረገው እና አቤልም ልክ አልሰራም። በነገራችን ላይ በማታ ደፈጣ ይዞ መቀወር በጣም ከባድ ነው። ይሄ ወንድነት አይደለም። ወንድ ኮንክ ለምን ከፊት ያገጥመኝም ከጀርባይ ከምገጥመኝ ያለው ነገር ግን አንተ ውሻ እኔ ምለቅ መስሏል አንድ ቀን በእጅ ትገባለ ሲለው ነበረ። አሁንም ዞሮ ዞሮ አቤላ በቢኒ እጅ ገባ ማለት ነው አያችሁት? አቤላ ምን በቢኒ እጅ ገባ። ቢኒ ሲታደረገው በቃ እንዴ ምን አስቡ ነው ሲጀመር ማለት ነው። እንደዛ ደፈጣ ጠብቆ ጭንቅላቱ እንደዚህ እየቀወረው ቢኒ ቢኒስ የሚተው ይመስለዋል። እንደ አሁንም እኮ እሱ እንደ መጀመሪያ ለመስሎት ነው። ቀጥ ብሎ ስትት ብሎ ሲገባ፣ ቢኒ ደግሞ ምንም እንዳልተፈጠረ አስመሰለና እንቃርጉ ያዘው ማለት ነው አያችሁት። እና በተለይ ማለት ነው የሚገርመኝ ነገር ማለት ነው የአፌት ያክስቱ ልጆች ጭራሽ ከያፌት ብሶ ቁጭ ብሶ ቁጭ በጣም ጥቃት ያደርሳል። በጣም ፂሆን ያስፈራራታል። አሁን ግን መረጃውንም ሳሰጠው መረጃውንም ሳታቃብለው አሁን ላይ ፌክ ተሰርቷል ማለት ነው እና በጣም ደስ ይላል። ለዛሬ ይሽ የመጣሁት ቪዲዮ ይሄንን ይመስላል። እንደተለመደ አስጌታችሁን በኮሜንት አስቀምጡ። የሀረግ ድራማ በጣም አሪፍና በጣም ምርጥ ነው። ኤፍራታና ፂ ለቢኒ ደረሱለት። በጣም ደስ ነው የሚለው በዛ አጋጣሚ ነው ኤፍራታ በመሀል የተፈነከተችው ማለት ነው። እናም ለዛሬ የመጠት ቪዲዮ ይህን ይመስላል። አመሰግናለሁ። ተመልሰን እስክንገናኝ መልካም ቆይታ። ባይ ባይ።